ቁመት ደግሞ 3 ሜትር ነው። ከዛ ወደዚህ የፋብሪካ 280 290 ነው የሚሰራው ጭማሪ አለው ማለት ነው። እንዲህ ለብቻ ገበታ ሙሉ ምግብ ጥርቅ እያረክለም ዘጠኝ ካሬ ነው። እዛ ጀምሮ እዚህ ድረስ ቦታውን ቀይረን ከ10 ሰንቲ ተውስታላችሁ በተለይ መጅሊሱን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ቤተሰብ እንደምን አላችሁ? ሁሉ ሰላም ሁሉ መልካም ባያላችሁበት ሰላማችሁን ያብዛልን። የአላህ ሰላምታ በእናንተ ላይ ይውረድ። ላለሁኝ እንግዲህ ዛሬ ደግሞ ጊራና የሚሄድ መጅሊስ ብዬ አሳየቻችሁ ነበር ማለት ነው። ዛሬ ደግሞ እንግዲህ አስገብተን እዛው ጊራናን የምንገኘው፣ ጊራና ሀብሩ ገንዳ የሚባል ቦታ ላይ ነው የምንገኘው ማለት ነው። እንግዲህ ቤቱ እዛ አካባቢ ነው፣ በጣም ደስ የሚል ሰፈር ነው። እንግዲህ የጊራና የቆንጆዎች ሀገር፣ የሸጋዎች ሀገር እንደሆነ ታውቃላችሁ እና እንግዲህ ወደ ጊራና የታዘዝኑ መጅሊስ 174 ሺ አጠቃላይ እስከነ መጋረጃው ከነ ምንጣፉ ሁሉም ሆኖ 174500 የፈጀውን የእህታችን አረጉን መጅሊስና ምንጣፍ የቤት የተሟላ እቃ አሳያችኋለሁ ማለት ነው። እንግዲህ ይሄ ቤቷ ነው። እንደምትመለከቱ ውጭ ላይ ሆነን ነው ግቢው እንዴት እንደ እንዴት ሰፊ እንደሆነ አብራችሁን ታያላችሁ ማለት ነው። በጣም የሚያምረው እስኪ ቤቱ ላይ እንገባለን። ዋጋው ሙሉ በሙሉ የምንጣፉን፣ የጠረጴዛውን፣ የሁሉንም የመጋረጃውን ሁሉንም ሂሳብ እንነግራችኋል ማለት ነው። ስንት ስንት እንደሆነ እንግዲህ መልሶ 174500 የፈጀው ትእዛዛችን ይሄን ይመስላል። እንግዲህ ጸሐይ በጣም አስቸጋሪ ነው። ገብተን ግቢ ላይ ያለውን እነግራችኋለሁ። እናንተ ከ10 ስንት ትሰጡታላችሁ የሚለውን እንደኔ ግን የሚመስለኝ ከ10 ሀያ እንደምትሰጡት ምንም ጥርጥር የለኝም ማለት ነው። አብራችሁኑን ተከተሉኝ እሺ። እና ቤተሰብ እንግዲህ ቤቷ ይሄን ይመስላል። በጣም የሚያምር ነው። በዛጋ ሰርቪስ አለው በጣም ደስ የሚል ነው ማለት ነው። እዚህ ጋር ደግሞ እስኪ እንግባና በዚህ ነው የምንገባው። እዚህ ጋር ታንከራችን አለ። ወጭ እንግዲህ ገብተን እናሳያችኋል። ያላሟላችሁ እቃ የለም አይደለም፣ ያው ነው ፉል ነው ቤቱ። በጣም ደስ ይላል። ላውንደሪው አሁን ይሄን እንደምትመለከቱት፣ ና እስኪ አንድ ሁለት ሶስት ና። ያ አላህ አትልም። እንደ ቤተሰብ እንግዲህ በዚህ መልኩ ከጧት ጀምረን እስከ 6 ሰዓት ምናምን ስንለፋበት እየነበረው መጅሊስና ምንጣፍ በዚህ መልኩ እንግዲህ ፏ አርገን ጨራርሰናል ማለት ነው። እንግዲህ መቶ ሰባ አራት ሺህ አምስት መቶ ብር የፈጀው ምንጣፍ እንደዚሁም መጅሊስ እንደዚሁም መጋረጃ ይሄን ይመስላል ማለት ነው። እንግዲህ ይሄው እንደምትመለከቱት ቦንድሩ የሚገርም ቦንድር ነው። በጣም የሚገርም ነው በነገራችን ላይ ማለት ነው መጅሊስ ከተሰራበት ቦታ ሆኖ ያን ያክል ላያምር ይችላል። የሚያምረው ቤት ተፈርሾ እስከነምንጣፉ በቃ እንዳለ አምፖሎችም ከላይ እስኮት ላይቶች በጣም የሚያምሩት እና ሙሉ በሙሉ ቤት ሲገባ ነው እና የሚያምረው። በዚህ መልኩ እንግዲህ ውበቱ ቁልጭ ብሎ ወጥቷል ማለት ነው። እንደምትመለከቱት እንግዲህ ቦንዳችን ማለዳ ፎም ነው። ይሄን ይመስላል። ዘጠኝ ካሬ ነው። እዛ ጀምሮ እዚህ ድረስ እንደዚህ ዘጠኝ ካሬ ነች ማለት ነው። ኮርነር አለው፣ ኮርነር አለው። ሰላሳ ቲክነስ ነው። እንደምትመለከቱት ሰላሳ ቲክነት ነው፣ ወደ ታች ማለት ነው ጎኑ እንደዚህ። ደግሞ ከዚህ ወደ እዚህ ያለው ደግሞ ሰባ ነው ማለት ጎኑ ሰባ ነው እንደዚህ። ግዳፉም እንደምትመለከቱት ቁልፎች አሉት ዳይመንድ አሉት። ይሄው ተካያውም እንደምትመለከቱት በዚህ መልኩ እንግዲህ ካሬ እዛኛው ቪዲዮ ላይም ነግሬያችኋለሁ። አንድ ካሬ 12500 ብር ማለት ነው። ከሁለት ወር ምናምን በፊት ነው እንግዲህ እንትን የታዘዘው ትእዛዙ። አሁን ላይ በዛ ዋጋ ላይ ይሰራ ይችላል ምናልባት አላቅም ይጨምራል ቦንድድ በየጊዜው ስለሚጨምር፣ ለዛ ነው እንግዲህ ሰላሳ ቴክነስ ነው ጎኑ በሰባ ቦንድድ በቦንድድ ነው እንደምትመለከቱት። ተካያዮቹም ቤቢት ራሶቹም በጣም የሚያምሩ ናቸው። ቤቱ ጋር በጣም ማሽ ነው ያደረገው ማለት ነው እንግዲህ ይሄን ብቻ አጠቃላይ መጅሊሱ ዘጠኝ ሜትር ነው። አጠቃላይ 112500 ብር ነው ማለት ነው ዘጠኝ ካሬ ስለሆነ፣ ጠረጴዛው ለብቻ ነው ሂሳብ የሰራ ነው። በነገራችን ላይ 12 ሜትር ሲሞላ ጠረጴዛ ማለት ነው መጅልስ በሚሰራበት ነው የሚሰራው። ግን ደግሞ ዘጠኝ ካሬ ምናም እና ከዛ በታች ምናምን ከሆነ ደግሞ ጠረጴዛ ለብቻ ብቻ ነው። እነዚህ ናቸው ጠረጴዛቹ በጣም የሚያምሩት እንደምትመለከቱት በፕላስቲክ አድርገንላታል ማለት ነው። ይሄነ ስድስት ሽብር ነው ጠረጴዛው ለብቻ ስድስት ሽብር ማለት ነው። ተካያዎቹ ስድስት ናቸው በነገራችን ላይ እኔ ልነግራችሁ የምፈልገው ነገር ማለት ነው ለ12 ሜትር ለ12 ሜትር መሊስ የሚሆ 12 ካሪ መሊስ የሚሆነው ስድስት ተካያ ነው። ስድስት ተካያ ስድስት ቤቢ በየሁለት ሜትሩ በየሁለት ሜትሩ አንድ አንድ ይሆናል ማለት ነው። ግን እኔ ያስረዳችሁ ፈልገው ነገር ግን ተካያ ሊጨመር ይችላል። ለምን በሉኝ፣ እንዴት በሉኝ። ይሄ መጅሊስ የሚሰራላችሁ ሰው 12 ሺህ አምስት ሰርቶ ከሆነ በደምብ እንትን ካላለ 13 ሺህ የሚሰራው ሰውዬ ተካያ ሊጨምርላችሁ ይችላል። ለምን በሉኝ። ከእያንዳንዱ ሜትር ከእያንዳንዱ ካሬ የሚያገኘውን ብር አስቡት። ያን ያክል አንድ ተካያና ሁለት ተካያ የሚጨምር እሱ የሚጎዳው ነገር የለም ሊጨምርላችሁ ይችላል ማለት ነው። በደንብ ብር ከያዘ የምነግራችሁ ነገር ይህን ነው። ሲቀጥል ደግሞ ተካያ በጥቅሉ በየሁለት ሜትሩ በየሁለት ሜትሩ አንዳንድ ተካያና አንዳንድ ቤቢ ትራስ ነው የሚሆነው ማለት ነው። እኔ ላስረዳችሁ የምፈልገው ነገር ለምን ሌላ ቦታ ላይ አይተናልና ለምን እንደዚህ አልሆነም ብላችሁ እንዳትሉ ነው። ሌላ ነገር ለማለት ፈልጌ አይደለም። እንግዲህ በዚህ መልኩ 1215 ብር የፈጀው በወንድን በወንድን መጅሊስ በጣም በሚያምር ሁኔታ ቤቷ ጋር አዘጋጅተንላት ማለት ነው። ምንጣፉ ጋር በጣም ማች አድርጓል። ምንጣፉ ግን እንደምትመለከቱት ሶስት በአራት ነው ማለት ነው። ወደዚህ ሶስት ወደዚህ ደግሞ አራት አጠቃላይ 27500 በጣም ኦሪጂናል የሚባለው ነው። የክር ምንጣፍ ነው ማለት ነው። ደረቅ ነው። ይኸውላችሁ ማች አድርጓል። ነጩም አለ። ይሄ ጋር ነጩ ይሄዳል። ይሄ ደግሞ ሰማያዊ ደግሞ ይሄ ጋር መሄድ ይችላል ማለት ነው። በጣም የሚገርም ነው። ሰው ራሱ በጣም የተገረመበት 27500 ብር ማለት ነው። እዚህ ጋር ደግሞ እንደምትመለከቱት መጋረጃችን አለ። መጋረጃችን 16500 ብር ነው የፈጀው ማለት ነው። ይሄው እንደምትመለከቱት ዘግተ እናሳያችሁ። ይሄው ይሄ ይመስላል መጋረጃችን። ይሄው አለው ወደጎን ሶስት ከጎኑ ሶስት ከአስራ አምስት ነው ማለት ነው። እዛን ሶስት ከዚህ እስከበሩን ያሰብኩላት ቁመት ደግሞ ሶስት ሜትር ነው። ከዛ ወደዚህ የፋብሪካ ሁለት ሰማንያ ሁለት ዘጠና ነው የሚሰራው፣ ጭማሪ አለው ማለት ነው። ሶ ያለው ነገር ይሄ መሰለ። እዚ ጋ አንዲት ቀርታ ብናለች፣ በሶስት ነው ያደረግላት፣ አንዲት ቀርታ ብናለች የሆነ ያልተስተካከለ ማለት እዚህ፣ መስቀያዎቹ ተረስተውብን ይ እዚ ጋ እንደምትመለከቱት እዚ ጋ ሽቦዎች አሉ። ታቋቸው ከሆነ እንደዚህ መስቀያዎቹ ተረስተውብን አንድ የቀረቻለ አንዱ ሲጨመር ደግሞ አስቡት ምን ያህል ውበት እንደሚኖረው ማለት ነው። ላይ ይሰቀላል መተን እናስተካክለዋል ማለት ነው። በዚህ መልኩ እንግዲህ መጋረጃችን ይሄንን ይመስላል። ምንጣፉም እንደዚህ ፏ ብሏል ማለት ነው። ይሄንን ትዕዛዝ እንግዲህ ይሄንን መጅሊስ ይሄንን ምንጣፍ፣ እንደዚህም ደግሞ ይሄንን መጋረጃ በቃ ይሄን ትዛዝ ከአስር ስንት ተውስታላችሁ? በተለይ መጅሊሱን እንደምትወዱት ምንም አልጠራጠርም ማለት ነው። እዚህ ጋር ደግሞ የቲቪ ቦታ ሌላ ቦታ ነበር ቆይ እስኪ እና የቲቪ ቦታ እዚህ ጋር ነበር በፊት ላይ እዚህ ነበር ያደረጉት አሁን ደግሞ እዛ ተቀምጣችሁ አስቡት እዚህ ጋር አድርገንላታል ማለት ቦታውን ቀይረን በዚህ መልኩ ፏ ብሏል እንዳዲስነት ነው አዲሱን ተስተካክሏል በጣም የሚገርም ነው ማለት ነው እንግዲህ ይሄ መጅሊስ ያው በዚህ መልኩ አስረክበናል ማለት ነው ቤተሰቦች ከውቦቹ አገር ከሸጋዎቹ አገር ጊራና ያደረስኑ መጅሊስ እና ምንጣፍ እንደዚ መጋረጃ ይህን ይመስላል። እንደምትወዱት ምንም ጥርጥር የለውም። እንግዲህ የተለያዩ ትእዛዞችን ማዘዝ የምትፈልጉ ሰዎች ካላችሁ 0924332፣ እንደዚሁም ደግሞ 0927383234 በየትኛውም ቦታ እናደረስላችኋለን ማለት ነው። ከዛ የመጋረጃ ብረት አልነገርኳቸውም ሂሳብ ሶስት ከ15 ነው ብያችኋለሁ። ጎኑ ሁለት ነው የሚያስፈልገው። ለገበሩ አንድ ለዚህኛው አንድ ማለት እንደምትመለከቱት፣ እኛ ያደረግነው የሚቆረጠው 3 በአራት በአራት ነው የቆረጥነው። እኛ የምፈልገው ደግሞ 3 ከ15 ነው፣ በአራት 4 ነው የሚቆረጠው። ሶ ያለው ሂሳብ ይሄን ነው። ይሄ ሰራ ነው ማለት ነው። አጠቃላይ እስከነ ጌጦቹ 3 ጌጥ ነው፣ እንደዚህ አይነት ያለው 3 ቦታ ነው ማደርግላት፣ 4000 ብር ማለት ነው። ይፈጀው 4000 ፈጅቷል ማለት ነው። ከዛ ደግሞ ይሄ ቆሻሻ መከላከያ ራሱን የቻለ ልብስ አለ። ይሄ እንደምትመለከቱት ይሄ ለቆሻሻ መከላከያ ነው ማለት ነው። ይሄን ይለብሳል የሁሉም እያንዳንዱ ተካያው ሁሉም ሁሉም ሆኖ አለው እስከነ ቤቢት ራሱ እስከነ ግዳፉ ለየብቻ ማለት ነው። እንደዚህ ለየብቻ አለው። ይሄ ይሄ ቻውን የተካያዋን ለምሳሌ እንደዚህ ይለብሳል ውስጥ ገብቶ ማለት ነው። የግዳፉም ለብቻ ነው። እንደገና ደግሞ የተካያዎቹም ለብቻ አለ ለምሳሌ እስኪ የተካያዩና ልብስ በዚህ መልኩ እንግዲህ ይለብሳል ማለት ነው። ከዛ ቆሻሻው እንደዚህ መከላከል ይችላል። ይሄ የግዳፉም የዚህኛውም ለየብቻ አለው። ከዛ ደግሞ በተጨማሪ ይሄ እነዚህ ዳይመንዶቹ ማለት ነው፣ ጠጋር እናሳያችሁ። እነዚህ ይሄ ይሄ ዳይመንዱ ለብቻ ነው። እንደገና በኋላ ነው ሂሳብ የተሰራላት። መጀመሪያ በዚህ መልኩ አልነበረም የያዘችው። ይሄ ቁልፉ የለም ነበረ። እንደገና ሀሳብ አንስታ የሆነ ያደረስን መጅሊስ ነበርና ያንን አይታ ሀሳብ አንስታ እንደገና ይሄንን የዚህን ልብስ እና የዳይመንዶቹን ከዛ ደግሞ ከዚህ ከዳይመንዱ ላይ ይሄ ዳይመንዱ ሲደረግ ቁልፉ ሲደረግ ማለት ነው ስፖንጅ የሚጨመርበት ስፖንጅ አለው። ሶ ስፖንጁን የዚህን የዚህን አርጋ እንደገና ሂሳብ ተሰርቶላት ነው ማለት ነው። ሶ የዚህ እንደገና ስምንት ሺህ ብር ነው የመጣ ማለት ነው። ወደ ሀያ ምናምን ሜትር ነው ለመቀመጫውም ለሁሉም ለሁሉም ሆኖ እስከ ዳይመንዱ እስከ ማስሽ እስከ ስፖንጅ ሆኖ አጠቃላይ ስምንት ሺህ ብር ነው የመጣው አጠቃላይ እንግዲህ እንደምትመለከቱት 174500 ብር የፈጀው የቤት እቃ ይሄንን ይመስላል። ያው እንግዲህ አላህ በሰላም መተሽ የምትጠቀሚበት የምትኖሪበት አላህ ያደርገው ቤት ሰዎችም አላህ ሰላም ያደርግልሽ ይላል እንግዲህ ቤት ሰዎች። ምሳችንን በልተን የሚጠጣውን ሻይ ወጠጡ ምን ምን የሚቀረው ነገር የለም። በጣም ተደስተንበታል፣ ነሱ ተደስተውበታል ማለት ነው። ይሄን ይመስላል እንግዲህ ዛሬው ትእዛዛችን። እጅግ አድርገን እናመሰግናለን ስለተከታተላችሁን መልካም እና ቤተሰቦች እንግዲህ እዚህ ጋር ስራችንን ከጨራረስን በኋላ ምሳችንን እየበላ እንገኛለን ማለት ነው። በጣም የሚገርም ምሳ ነው። አልጠበቅም ነበረ እንደዚህ የሚገርም ምሳ ይዘጋጅልናል ብለን አልጠበቅንም። በጣም ተደስተን በቃ። ደክሞን ነበር በእርግጥ የሚያገዛኝም ልጅ እንደዚሁ ደግሞ ነበር ድሽ ምናምን ያስተካከለ ከዛ ምሳችንን በዚህ መልኩ ኑ ቶሎ ምሳ በልታችሁ ነው ምናምን የምወጡት ምናምን ሲሉን በቃ ሌላ ሌላ ኢነርጂ ነው የምንላቸው ቤተሰቦች። በጣም ደስ የሚል ነበረ። እና በዚህ መልኩ ምሳችንን በላን። ስራውንም ወደውት አመስግነው ተደስተውበት ቤተሰቦቿ አሪፍ ነው ብለው ምናምን እንግዲህ አመስግነዋል ማለት ነው። ምሰው የሚገርም ነበረ ፋሚሊ። እና እንግዲህ በሌላ ትእዛዝ ደግሞ ምን እንገናኛለን። አድርገው መተሽ በሰላም መትኖሪበት ያደርገው ቤተሰቦችሽን ማላ ሰላም ያደርግልሽ ልጅሽን መተሽ የምታያለሽ ያደርገው የጤና ቤት የፍቅር ቤት ያደርገው ላለሁ እና እንግዲህ ሌላ ትእዛዝ ያስታዙን እንደዚህ መሳየቱን እያሰባችሁባት ላለሁኝ እና ቤተሰቦች ያው ደስ ይላል። ጊራናሱ በእንደዚህ አይነት በመስተንግዱ የሚታማ አይደለም። በጀግንነትም በቁንጅና አይታሙ። በጣም ደስ ብሎናል፣ ኮርተንባቸዋል እላችኋለሁ እንግዲህ ያው በነገራችን ላይ አድካሚ ነው። አንዳንዴ ያደክማል ብላችሁ የማታስቡት ስራ በጣም ነው የሚያደክመው። እና በዚህ መልኩ እንግዲህ የድካማችንን አይተው ምግብ አዘጋጅተው ልንበልተናል ማለት ነው። የሚገርም ምሳ ነበረ። እናመሰግናለን።